ንቃተ ህግ ንቃተ ህግ የፌዴሪ ፍትህ ሚኒስቴር ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዛውትር ሰኞ ረፋድ አምስት ሰዓት ከ30 ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ኅብረትን አቋም ያንጸባርቃሉ ማለት አይደለም። ሰላም ጤና ይስጥልን አድማጮቻችን፣ እንደምንሰንብታችኋል። በየሳምንቱ ሰኞ ረፋድ በዚህ ሰዓት የሚቀርብላችሁ የንቃተ ህግ ዝግጅታችን ተጀምሯል። በዛሬው ዝግጅታችን በመንግስት መሰረተ ልማቶች ላይ የሚፈጸሙ ወንጀሎች ላይ ትኩረት አድርገን ቆይታ እናደርጋለን። በጉዳዩ ዙሪያ ማብራሪያ የሚሰጡን የህግ ባለሙያ ጋብዘናል። በዝግጅታችን መሀልም የሙዚቃ ግብዣ ይኖረናል። የፕሮግራሙ አዘጋጅና አቅራቢ መንገሻለሙ፣ ፕሮግራሙን በመምራቱ በኩል ደግሞ በላይነሽ ጥራሁን አብረናችሁ ቆይታ እናደርጋለን። አሁን በቀጥታ ወደ ዝግጅቱ እናመራለን። መልካም ቆይታ ግዴታ ይሆኑላችሁ ንቃት። መንግስት የዜጎቹን ኑሮ ለማሻሻል የሚረዱ የተለያዩ እንደ ቴሌኮም፣ መብራት፣ መንገድና የውሃ መሠረተ ልማቶችን ሲዘረጋ የተዘረጉትንም ሲያሻሽልና ሲያስፋፋ መገንባታቸውን ብቻ ሳይሆን ደህንነታቸው ተጠብቆና ዘላቂ አገልግሎት እንዲሰጡ በማሰብ ጭምር ነው። እንዲያም ሆኖ ግን መንግስት ገንብቶ ለአገልግሎት ክፍት የሚያደርጋቸው መሰረተ ልማቶች በየጊዜው ለተለያየ ጉዳት ሲዳረጉና ስርቆትም ሲፈጸምባቸው ይስተዋላል። እነዚህ በከፍተኛ ወጪ የተገነቡ መሰረተ ልማቶች በአንድም በሌላ መንገድ ከስራ ውጪ ሲሆኑ እንደገና ለአገልግሎት ለማብቃት የሚያስፈልገው ከፍተኛ ወጪ በሀገር ኢኮኖሚ ላይ የሚፈጥረው ጫናም በቀላሉ የሚታይ አይደለም። መሰረተ ልማት ለሚለው ቃል በሀገራችን ሕግና በሌሎች አንዳንድ የሕግ መዝገበ ቃላት የተሰጠው ትርጓሜ ተቀራራቢ ሆኖ እናገኘዋለን። በጥቅሉ ሲታይ ለሕብረተሰብ ኑሮ ማቅለያነት ወይም ለመገልገያነት እንዲሁም ንግድና ኢኮኖሚያዊ እድገትን ለማፋጠን ታስበው የተገነቡ እንደ መንገዶች፣ ትምህርት ቤቶች፣ የፍሳሽ ማስወገጃና የውሃ መስመር ዝርጋታዎችን የመሳሰሉ ግንባታዎችን የሚያጠቃልል ነው። በፌዴራል የተቀናጀ መሠረተ ልማቶች ማስተባበሪያ ኤጀንሲ ማቋቋሚያ አዋጅ ቁጥር 857/2006 አንቀጽ 2 ንዑስ አንቀጽ 1 ስር ደግሞ መሠረተ ልማት ማለት ከመሬት በላይ ወይም ከመሬት በታች ያለ መንገድ የባቡር ሐዲድ፣ የአውሮፕላን ማረፊያ፣ ቴሌኮሙኒኬሽን፣ የኤሌክትሪክ ኃይል መስኖ፣ የውሃ መስመር ወይም የፍሳሽ ማስወገጃ መስመር ሲሆን ሌሎች ተያያዥ ግንባታዎችንም ይጨምራል የሚል ትርጉም ተሰጥቶት እናገኘዋለን። በዚህ ሕግ አተረጓጎም መሰረት ሌሎች ግንባታዎችንም ይጨምራል የሚለው አገላለጽ የሚያሳየን ነገር ቢኖር በትርጉሙ ላይ የተካተቱት ብቻ ሳይሆኑ ሀገራዊ ፋይዳ ያላቸው ለሕዝብ መገልገያነት የተሰሩ ስራዎችም ለምሳሌ ግድቦች ትምህርት ቤቶችና የጤና ተቋማት ወዘተ በመሰረተ ልማትነት ሊጠቀሱ እንደሚችሉ መሆናቸው ነው መሰረተ ልማቶች እንደሚሰጡት የአገልግሎት አይነትና እንደየተገነቡበት ዓላማም በእጅጉ የተለያዩ ናቸው። ታዲያ እነዚህ ለህዝብ ጥቅም ተብለው የሚዘረጉ መሰረተ ልማቶች አስፈላጊነትና ሊደረግላቸው የሚገባው ጥበቃ በሀገራችን ህጎች እንዴት ይታያል ስንል ለዛሬው የንቃተ ህግ ዝግጅታችን በርዕስነት መርጠነዋል። በሚኖረን ቆይታ ባነሳነው ርዕሰ ጉዳይ ዙሪያ ማብራሪያ እንዲሰጡን በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ከፍተኛ አቃቤ ህግ የሆኑትን አቶ አበበ ጌታሁንን ጋብዘናል። እንግዳችንም ለህዝብ ጥቅም ሲባል የሚዘረጉ መሰረተ ልማቶችና ሊደረግላቸው ከሚገባው ጥበቃ በመጀመር ተከታዩን ብለውናል። የመሰረተ ልማት አስፈላጊነትና ሊደረግላቸው የሚገባ ጥበቃን በተመለከተ ስንመለከት መሰረተ ልማት ለአንድ ማህበረሰብ በጣም አስፈላጊና ዋናም ለሁሉም ነገር ጠቀሜታ አለው። ለምሳሌ የስልክ መኖር አሁን ያለውን ጥቅም ይታወቃል። ከዚህ በተጨማሪ ስልክ ኢንተርኔትን እንጠቀማለን። የኢንተርኔት ፋይበርስ የምንላቸው ወይም ደግሞ ኢንተርኔትን የሚያሰራጩ መስመሮች አሉ፣ እነሱ ደግሞ ተቀብረው ነው። የውሃ መስመር በጣም አስፈላጊ ነው። ሌሎች ሌሎችን በርካታ የሆኑ ፣ ስለዚህ እነዚህ መሰረተ ልማቶች ለአንድ ሰው ለወንድ ነው ለማንኛውም ሰው በጣም አስፈላጊ ናቸው። አስፈላጊነታቸውም አንደኛ በፈለገው ሰዓት የፈለገውን ነገር ለማድረግ በፈለገው ሰዓት በፈለገው ቦታ ላይ ለመድረስ እንዲሁም ደግሞ የተሻለ ኑሮ ለመኖር ጠቀሜታቸው ከፍ ያለ ነው ማለት ነው። በመሰረተ ልማት ላይ የሚፈጸሙ ወንጀሎች እና የህግ ተጠያቂነትን ደግሞ ስንመለከት መሰረተ ልማቶች በጣም በርካታ ናቸው። በተለይ በዋናነት እነዚህ የውሃ መስመር፣ የኤሌክትሪክ መስመር፣ የቴሌ መስመር እና እንደዚሁም ደግሞ የባቡር መስመሮች፣ መንገዶች፣ እነዚህ እነዚህ ላይ ያሉ ተጨማሪ የልማት አጋዥ ሆኖ ደግሞ ከመንገድ ጋር ተያይዞ ያሉ መብራቶች እንደዚህ፣ እነዚህ የመሳሰሉ በመንግስት መሰረተ ልማቶች ላይ የሚፈጸለው ወንጀል ተጠያቂነትን ስንመለከት መሰረተ ልማት የምንላቸው በጣም በርካታ የሆኑ ከምድር በታችም ሆነ ከምድር በላይ የተዘረጉ ሊሆኑ ይችላሉ። እንዲሁም ደግሞ አገልግሎትም ሊሆን ይችላል መሰረተ ልማት የምንለው ለምሳሌ ትራንስፖርት አገልግሎት እንዳሉ መሰረተ ልማት ልንቆጥረው የምንችልበት ሁኔታ ለማለት ነው። ስለዚህ በእነዚህ ላይ እና እንዲሁም ደግሞ እነዚህን በያዙ በተሸከሙ እቃዎች ላይ የሚፈጸሙ ወንጀሎችን በተመለከተ እንግዲህ በተለያዩ ህጎች ላይ በተለይ በዋናነት በወንጀል ህጋችን በ1996 ዓ ም በወጣ የወንጀል ህግ ላይ በግልጽ እነዚህን ልማቶች ላይ ጉዳት ማድረስ የወንጀል ተጠያቂነትን እንደሚያስከትል የተቀመጠበት ሁኔታ አለ። እንዲሁም ደግሞ በሌሎች አዋጆች፣ ለምሳሌ ከኤሌክትሪክ ጋር በተገናኘ፣ ከቴሌቴሌኮም ጋር በተገናኘ በወጡ አዋጆች ላይም በተመሳሳይ ሁኔታ እነዚህ መሰረተ ልማቶች ላይ ጉዳት ማድረስ የወንጀል ተጠያቂነትን ሊያስከትል እንደሚችል ተደንግጎ ይገኛል ማለት ነው። እንግዲህ በወንጀል ህጋችን ላይ የተቀመጠውን ስንመለከት የመጀመሪያው ምንድን ነው? ለህዝብ አገልግሎት የሚሰጡት ወይም ደግሞ ስራ ላይ የዋሉትን የየብስ፣ የውሃ፣ የባህር ወይም ደግሞ የአየር ማመላለሻዎች ወይም ደግሞ መገናኛዎች እንዲሁም ደግሞ እነዚህን ለማደስ ለመጠገል እንደገና ለመስራት ወይም ደግሞ አገልግሎት ላይ ለመዋል የሚጠቅሙ የግንባታ ስራዎች ጭምር መደበኛ አሰራር የከለከለ ያወከ ወይም ደግሞ ያሰናከለ እንደሆነ በቀላል እስራት እና በመቀጫ ወይም ደግሞ ነገሩ ገባር በሆነ ጊዜ ከአምስት ዓመት በማይበልጥ ጽኑ እስራት ሊቀጣ እንደሚችል በወንጀል ህጉ አምስት መቶ አምስት ንዑስ ቁጥር አንድ ሀ ላይ ተቀምጧል ማለት ነው። ለአንድ ሀገር የመሠረተ ልማት መስፋፋት የሁሉም ነገር መነሻና መድረሻ ከመሆኑም በላይ በአጠቃላይ የሀገርን ሕልውና ከማስጠበቅ ጋር ተያይዞ የሚታይ ጉዳይም ነው የሚባለው እንዲሁ ለማለት ብቻ አይደለም። በተለይ ይህ ዓለማችንን አንዲት ጠባብ መንደር ያደረገው የዘመነ ግሎባላይዜሽን የመሠረተ ልማት ዝርጋታን አስፈላጊነት ከፍ ያደርገዋል። መሰረተ ልማት የሸቀጦች ዝውውርን ጨምሮ በርካታ ዘርፈ ብዙ አገልግሎቶችን ተደራሽ በማድረግ ብቻ የተወሰነ አይደለም። ይልቁንም የሰው ልጆች ከቦታ ቦታ የመንቀሳቀስ መብታቸውን በተሟላ ሁኔታ የሚያሳኩበት መሰረታዊ ጉዳይም ነው። ለዚህም ነው ልዩ ጥበቃ እንዲደረግላቸው የሚያስፈልገው። የአንድን ዘመናዊ የገበያ ኢኮኖሚ ቅልጥፍናና የውድድር ብቃት ከሚወስኑት ነገሮች አንዱ የትራንስፖርት አገልግሎቱ ጥራትና ተደራሽነት በመሆኑ ደረጃውን የጠበቀ መንገድ ሊኖር ግድ ይላል። ዜጎች በትምህርት ራሳቸውን በማብቃት አምራችነታቸውን ለማረጋገጥ በቂ ትምህርት ቤቶች እንዲሁም ታክሞ ለመዳን ጥሩ አገልግሎት የሚሰጡ የጤና ተቋማትም በእጅጉ ያስፈልጋሉ። በመሆኑም በሀገራችን መሠረተ ልማቶች በየዘርፉ ተከፋፍለው ለየዘርፉ ግንባታዎች በኃላፊነት እየተከታተሉ እንዲያስፈጽሙ ለተለያዩ መስሪያ ቤቶች በሕግ ኃላፊነት ተሰጥቷቸው እናገኛለን። መሰረተ ልማቶች ሕጋዊ ጥበቃ እንዲደረግላቸው ሲታሰብ እንደ ማንኛውም መደበኛ ስራ ብቻ ሳይሆን ልዩ ትኩረት ሊሰጣቸው የሚገባ ጉዳይ መሆኑም ይነገራል። ማንኛውም በመንገድ፣ በባቡር፣ በሐዲድ ወይም ውሃ ወይም ደግሞ በአየር ላይ የሚደረግ የህዝብ ወይም የእቃ ማጓጓዣ አገልግሎቶችን ለግጭት ከሐዲድ የማስወጣት ወይም ደግሞ መርከብ ሊሆን ይችላል ለማስመጥ ለማንኛውም ሌላ አደጋ ለማጋለጥ ድልድይን ግድብን፣ ማዕበል ማገጃን፣ የተቋቋሙ ግዙፍ ስራዎች ላይ ወይም እንደዚህ መቆጣጠሪያ የመሳሰሉትን የማበላሸት ከቦታ የማዛወር የማፍረስ ወይም ደግሞ እንዳያገለግሉ ያደረገ እንደሆነ ከአምስት ዓመት በማይበልጥ ጽኑ እስራት ሊቀጣ እንደሚችል በወንጀል ህጋችን ላይ ተቀምጧል ማለት ነው። ስለዚህ እዚህ ላይ ምንድን ነው የምንመለከተው? አንድ ወይም ደግሞ የሆነ ግድብ ሊሆን ይችላል ያዛ ቦታ ላይ ያንን ግድብ ለመከላከል ወይም ደግሞ ያንን መሰረተ ልማት እንዳይፈስ ወይም ደግሞ ግድብ ለምሳሌ ግድቡ እንዳይናድ ወይ ወይም ደግሞ ግድቡ እንዳይበላሽ ለማድረግ የሌሎች የሚከላከሉ መሳሪያዎች አሉ። እነዚያን መሳሪያዎች ማበላሸት ሊሆን ይችላል። እንዲሁም ደግሞ ለማጓጓዣ የሚጠቅሙ ሀዲዶች ለምሳሌ ሀዲድን ማበላሸት ሊሆን ይችላል። እነዚህ እነዚህ ላይ ጉዳት ማድረስ እንደዚሁ ለጉዳት ማጋለጥ ወይም ለአደጋ ያጋልጣሉ። ሀዲዱ ሲሸሽ ምናልባት የሚመጣው ባቡር አደጋ ሊደርስ ስለሚችል እነዚህ እነዚህ ጉዳቶች ላይ እነዚህ እነዚህ ነገሮች ያወከ እንደሆነ የወንጀል ተጠያቂነት እንዳለበት በዚሁ ላይ የተቀመጠበት ሁኔታ አለ ማለት ነው። ከላይ የጠቀስናቸው ድርጊቱ የሰው ሕይወት አካል ወይም ደግሞ ጠሌለት አደጋ ላይ የጣለ እንደሆነ በንብረት ላይ እጅግ ከፍተኛ ጉዳት ያደረሰ ከሆነም ደግሞ ቅጣቱ ከብዶ ከአስር ዓመት በሚደርስ ጽኑ እስራት የሚያስቀጣ ይሆናል። እንዲሁም ድርጊቱ በበረራ ላይ ወይም ደግሞ የበረረ ባለ አውሮፕላን ወይም ደግሞ በመጓጓዝ ላይ የሚገኝ መርከብን ሊሆን ደግሞ አደጋ ላይ የሚጥል ከሆነ ቅጣቱ ከአስራ አምስት ዓመት እስከ ሀያ አምስት አምስት የሚደርስ ጽኑ እስራት ሊሆን እንደሚችል በዚህ የወንጀል ህጋችን ላይ ተቀምጦ እናገኘዋለን ማለት ነው። ወሳኝ ከሚባሉት የመሰረተ ልማት ዘርፎች መካከል አንዱ በሆነው የባቡር መስመር ላይ የሚፈጸም ጉዳት የሚያስከትለው የወንጀል ተጠያቂነት እስከምን ድረስ ነው ስንል ለአቶ አበበ ላቀረብንላቸው ጥያቄ እንዲህ አብራርተውልናል። የባቡር ትራንስፖርት አስተዳደር አዋጅ ቁጥር 1048 29 አንቀጽ 41 ላይ በተቀመጠው መሰረት የጥንቃቄ ደንቦችን በመተላለፍ በተለይም በባቡር መስመር ልማቶች አቅራቢያ የሚከናወኑ የግንባታ፣ የቁፋሮ ወይም ደግሞ ተመሳሳይ ስራዎችን ወይም ደግሞ የባቡር መሰረተ ልማቶችን ከላይ ወይም ደግሞ ከስር አቋርጠው የሚከናወኑ መሰረተ ልማቶችን በተመለከተ የወጡ ሕጎችን በመተላለፍ በባቡር ትራንስፖርት ላይ የደህንነት ስጋት እንዲፈጠር ያደረገ ሰው ከአምስት ዓመት በማይበልጥ ጽኑ ስርዓት እና ከብር መቶ ሺህ ብር በማይበልጥ መቀጮ ሊቀጣ እንደሚችል በዚህ አሁን ከላይ በጠቀስኩት አዋጅ ላይ ተቀምጧል ማለት ነው። የተፈጸመው የወንጀል ድርጊት በባቡር አደጋ እንዲደርስ በማድረግ ሞትን ወይም ከባድ የአካል ጉዳትን አስከትሎ እንደሆነ ወይም ደግሞ ከአንድ ሚሊዮን ብር በላይ የሚገመት የንብረት ጉዳት አስከትሎ እንደሆነ የእስራቱ ቅጣት ሀያ ዓመት የሚደርስ ጽኑ ስርዓት ሊሆን እንደሚችል በዚሁ አዋጅ ላይ ተቀምጧል ማለት ነው። ስለዚህ በባቡር መሰረተ ልማቶች አሁን በተለይ የአዲስ አበባ ቀላል ባቡር ምንለዋለን። እንዲሁም ደግሞ ከአዲስ አበባ ድሬዳዋ የሚሄዱ እስከ ጅቡቲ ድረስ የሚሄዱ የባቡር መስመሮች አሉ። እነዚህ መስመሮች ማስተጓጎል ራሱን የቻለ አንድ የወንጀል ተጠያቂነት ሆኖ፣ ግን በነዚህ የባቡር አድዶች ላይ ወይ በነዚህ መስመሮች ላይ የማስተጓጎል ስራ ሰርቶ በዛ ምክንያት ግን ከፍተኛ ጉዳት ወይም በሰው ላይ በንብረት ላይ ጉዳት ደርሶ ከሆነ ደግሞ የወንጀል ተጠያቂነቱ ከፍ እንደሚል በአዋጁ ላይ ተመልክቷል ማለት ነው። አዋጆች ሲወጡና ተግባራዊ ሲደረጉ በሁሉም ጉዳዮች ላይ ዝርዝር ጉዳዮችን አስቀምጠው ላናገኛቸው እንችላለን። ይህ ማለት ግን በየትኛውም ሁኔታ ጉዳቶች ሲደርሱና ወንጀሎች ሲፈጸሙ ተጠያቂ የሚያደርጉ የህግ ማዕቀፎች የሉም ማለት አይደለም። ለዚህም በታወቁት የህግ ድንጋጌዎች ስር ያልተጠቀሱ ጉዳዮች ሲገጥሙ ምን አይነት ህጋዊ እርምጃ እንደሚወሰድ አብነት ጠቅሰው አቃቤ ህጉ ነግረውናል። በወንጀል ህጋችን በተለይ በአንቀጽ 496 እና 494 ላይ የተቀመጡ የተዘረዘሩ የመሰረተ ልማቱ ወንጀሎች የሚፈጸምባቸው አንዱ ምንድን ነው? በተለይም በተለያየ ቧንቧዎች፣ ቦዮች፣ ማጣሪያዎች እና የውሃ ማገጃዎችን፣ መልቀቂያዎችን ወይም ደግሞ ማዕበል ማስወገጃዎችን ያበላሸ ወይም ደግሞ ያፈረሰ እንደሆነ ከአስር ዓመት በማይበልጥ ጽኑ እስራት እንደሚቀጣ የተቀመጠበት ሁኔታ አለ ማለት ነው። በተለያየ ምክንያት ከዚህ በላይ የተገለጹትን ድንጋጌዎች ስር ሊካትቱ የማይችሉ ማለትም በህዝብ ጠባቂነት በመተማመን ያለ ጠባቂ የኖሩ ህንፃዎች፣ ሐውልቶች፣ ታሪካዊ የሆኑ ስፍራ ወይም ደግሞ ለህዝብ አገልግሎት በተለይ ለሀገር ጥቅም አስፈላጊ የሆነ የተከለከሉ መሳሪያዎች ወይም ደግሞ ተቋማት ለምሳሌ እንደ ጥብቅ የሆኑ ሙዚየሞች ሊሆኑ ይችላሉ። እነዚህ እነዚህ የመሳሰሉት ላይ ደግሞ ከባድ ጉዳት ማድረስ እንደዚሁ የወንጀል ተጠያቂነት እንዳለና ከአስር ዓመት በማይበልጥ ጽኑ ስርዓት ወይም ደግሞ ነገሩ ከባድ በሆነ ጊዜ ከአስር እስከ ሀያ ዓመት በሚደርስ ጽኑ ስርዓት ሊቀጡ እንደሚችሉ በወንጀል ህጉ ስድስት ዘጠና ላይ የተቀመጠበት ሁኔታ አለ ማለት ነው። ከዚህ በተጨማሪ ደግሞ በተለይ በመሰረተ ልማት ላይ ጉዳት ከማድረስና እንደ ስርቆት አይነት ወንጀሎች ሲፈጽም ወንጀሉ ከባድ ሁኔታ ታይቶ ቅጣቱ የተቀመጠለት መሆኑን በ669 ላይ እንደዚሁ በከባድ ስርቆት በተለይ በመሰረተ ልማት እነዚህ መንግስት ጠባቂ በሌላቸው ወይም ደግሞ ለህዝብ ክፍት በሆኑ ቦታዎች ላይ የስርቆት ወንጀል ማበላሸት፣ እንደዚህ የመሳሰሉትን መፈጸም በአንቀጽ 669 ቅድም 69 ያልኩት 669 መሰረት ሊያስቀጣ እንደሚችል የተቀመጠበት ሁኔታ እ ያለው ማለት ነው። በቴሌኮምና በኃይል ማስተላለፊያ መሰረተ ልማቶች ላይ ጉዳት ተፈጸመ፣ ጉዳት አድራሾቹ ተቀጡ ሲባል እንሰማለን። ለመሆኑ በእነዚህ ዘርፎች ላይ በሚደርሱ ጉዳቶች ራሱን ችሎ የህግ ተጠያቂነት አለ ወይ? ካለስ በአጥፊዎቹ ላይ የሚያስከትለው ቅጣት እስከምን ድረስ ነው ስንል ጠይቀናል። ከመሰረተ ልማት ላይ ወንጀል ከሚፈጸምባቸው የቴሌኮሙኒኬሽን እንዲሁም የኤሌክትሪክ አውታሮች ላይ በተደጋጋሚ ወንጀሎች የሚፈጸምበት ሁኔታ አለ። በተለይ በአንቀጽ ስድስት ስልሳ ዘጠኝ ላይ እነዚህንም እነዚህን የመሰረተ ልማቶችን በተለይ የኤሌክትሪክ መስመሮችን እነዚህ እንደዚህ ማበላሸት፣ መውሰድ ለኤሌክትሪክ መሰረተ ልማት የተዘረጉትን እንዲሁም ደግሞ ለህዝብ አገልግሎት የተዘረጉ ለምሳሌ ብዙ ጊዜ የባቡር ሀዲድ ከል አጥሮች ይኖራሉ እንዲሁም ደግሞ ፌርማታዎች ላይ የሚቀመጡ ለህዝብ አገልግሎት የሚያገለግሉ እነዚህ እነዚህ የመሳሰሉትን ሁሉ መውሰድ መውሰድና መስረቅ የወንጀል ተጠያቂነት ወይም ደግሞ የስርቆት ወንጀል በአንቀጽ 669 እንደሚያስቀጣ ሁሉ በእነዚህ በኤሌክትሪክ አውታሮችና በቴሌኮሙኒኬሽን ደግሞ ራሱን በቻለ በአዋጅ ቁጥር 464/1997 መሰረት የአንቀጽ አራት ላይ የወንጀል ተጠያቂነት እንዳለበት ያስቀመጠበት ሁኔታ አለ ማለት ነው። በዚህ አዋጅ ውስጥ ለምሳሌ የሀገር ደህንነት ወይም ደግሞ ኢኮኖሚ የሚጎዳው በተለይ አዋጅ ቁጥር 464/1997 ስንመለከት የሀገርን ኢኮኖሚ የሚጎዳ ሁኔታ በቴሌኮሙኒኬሽን ወይም ደግሞ በኤሌክትሮኒክ አውታር ላይ የስርቆት ተግባር የፈጸመ ወይም ደግሞ ሆነ ብሎ ጉዳት ያደረሰ ወይም አገልግሎቱ እንዲቋርጥ ያደረገ ማንኛውም ሰው አግባብ ባለው የወንጀል ህጉ ከላይ በጠቀስነው የወንጀል ህግ የሚያስቀጣው ሆኖ ነገር ግን ቅጣቱ እዛ ላይ ከፍ ካላለ በዚህኛው አዋጅ መሰረት ከአምስት ዓመት እስከ ሀያ ዓመት በሚደርስ ጽኑ እስራት እንደሚቀጣ ተቀምጧል ማለት ነው። እዚህ ላይ እንግዲህ በወንጀል ህጉ ላይ ቅጣቱ አነስተኛ ነው። እነዚህን አውታሮች እነዚህ መፈጸም በጣም አነስተኛ ነው። ነገር ግን በዚህ በአዋጅ ቁጥር አራት ስልሳ አራት አስራ ዘጠና ሰባት መሰረት አንቀጽ አራት መሰረት ግን በኤሌክትሪክ እና በቴሌኮሙኒኬሽን ሞተሮች ላይ ጉዳት ማድረስ፣ መስረቅ፣ መውሰድ፣ ማበላሸት እና እንዳያገለግሉ አገልግሎታቸውን እንዲቋረጡ ማድረግ እስከ ሀያ ዓመት ከአምስት ዓመት መነሻው አምስት ዓመት ሆኖ የመጨረሻው ደግሞ ሀያ ዓመት ድረስ ጽኑ እስራት ሊያስቀጣ እንደሚችል የተቀመጠበት ሁኔታ አለ ማለት ነው። በመንግስት መሰረተ ልማቶች ላይ በርካታ ጉዳትም ሆነ ወንጀል እንደሚፈጸምባቸው ቀደም ሲል ተመልክተናል። እነዚህ ተቋማት ጉዳቱ የሚደርስባቸው በዋናነት በመንግስት ተቋማት ጭምር ሲሆን መነሻቸውም የየራሳቸውን የስራ ድርሻ ለመወጣት ሲሉ በሚያከናውኑት የልማት ስራ ነው። ታዲያ ተቋማቱ ቅንጅት ሳያደርጉ ስራዎችን በሚሰሩበት ወቅት አንዳቸው በሌላኛቸው ላይ ጉዳት ቢያደርሱ በምን መልኩ ሊጠየቁ እንደሚችሉ አቶ አበበ ከነገሩ መነሻ ጀምረው አጫውተውናል። እንግዲህ ምናልባት መሰረተ ልማቶች ላይ የመቆጣጠር ኃላፊነት የሁላችንም ወይም ደግሞ የግለሰቦች ሳይሆን መንግስት በተለይ ደግሞ ተቋማትም ኃላፊነት አለባቸው ማለት ነው። በተለይ የውሃ መብራት እና ኤሌክትሪክ እንዲሁም ደግሞ ቴሌኮሙኒኬሽን ብዙ ጊዜ ተቀናጅተው መስራት ያለባቸው ነገሮች እንዳለ መንገዶች ጋር ሆነው ለመንገድ ስራ ሲቆፈር ምናልባት ከምድር በታች የተቀበሩ የመሰረተ ልማቶች የሚጎዱበት ሁኔታ አለ። ስለዚህ እርስ በራሳቸው የመተባበር ግዴታ እንዳለባቸውም የተቀመጠበት ሁኔታ አለ ማለት ነው። ሌላው ምናልባት እንግዲህ የወንጀል ተጠያቂነትን በተጨማሪ በነዚህ መንግስት ልማት መሰረተ ልማቶች ጉዳት ማድረስ ከወንጀል ተጠያቂነትን በተጨማሪ የፍታ ብሔር ተጠያቂነትን ያስከትላል። የፍታ ብሔር ተጠያቂነት ስንል ደግሞ በዚህ ንብረት ላይ የደረሰውን የገንዘብ መጠን የመክፈል ግዴታ ይኖርበታል ማለት ነው። አንድ ሰው ጉዳት አድርሶ ብቻ ጉዳት በማድረሱ በወንጀል ይጠይቃል። ከወንጀል ተጠያቂነት ባለፈ ደግሞ ለዛው ለደረሰበት ጉዳት ልክ ደግሞ ካሳክሶ ወይም ደግሞ መጠገን ካለበት እንዲጠገን ማድረግ መቻል አለበት። የፍታ ብሔር ተጠያቂነትንም ያስከትላል። በተጨማሪም ተቋማት ደግሞ ለሚያ ያደርሱት አሁን ለምሳሌ የእል መብራት ኃይል የመብራት ዝርጋታ በሚያከናውንበት ሰዓት ወይ የቴሌኮሙኒኬሽን ልማት ጎርቶ ከሆነ ወይ የውሃ ልማት ላይ እንደዚህ አይነት ጉጥ አደጋ ካደረሰ ያንን አደጋ የመሸፈንና እንትን የማለት ግዴታ አለበት። ከዛም አልፎ ግን እንደዚህ አይነት ስራዎችን ሲሰራ እዚህ መስሪያ ላይ የኤሌክትሪክ መስመር ዝርጋታ ላከናውን ስለሆነ እዚህ መስመር ላይ መሰረተ ልማትን የዘረጋችሁ አካላት ካላችሁ ኑ በጣምራ በትብብር በአንድ ላይ እንስራ፣ የት ቦታ እንደተቀበረ አመላክቱኝና ጉዳት ሳይደርስ ስራዎች ልስራ ብሎ ማመልከት መቻል አለበት። መጠየቅ እርስ በራሳቸው መነጋገር አለባቸው። ይሄ ሳይሆን ሲቀር ግን ጉዳት ቢያደርሱ ለዛ ጉዳት ደግሞ ተመጣጣኝ የሆነ ካሳ የመክፈል ግዴታ አለባቸው። የፌዴራል የተቀናጀ መሰረተ ልማቶች ማስተባበሪያ ኤጀንሲ በ2012 ዓመተ ምህረት ያወጣው ሪፖርት አቃቤ ህጉ ያነሱትን ሐሳብ የሚያጠናክር ሆኖ እናገኘዋለን። ይሄው ሪፖርት በአዲስ አበባ ከተማ ብቻ አዲስ የኤሌክትሪክ መስመር ለመዘርጋትና ጉዳት የሚደርስባቸውን ሌሎች የመሰረተ ልማቶች መልሶ ለመገንባት 20 ሚሊዮን ዶላር እንደሚያስፈልግ ያትታል። እነዚህን የመሰረተ ልማት ግንባታዎች እንዲያስተባብር የፌዴራል የተቀናጀ መሰረተ ልማቶች ማስተባበሪያ ኤጀንሲ በ2006 ዓመተ ምህረት የተቋቋመ ቢሆንም በደንብ ወደ ስራ የገባው ግን በ2011 ዓ ም መሆኑ ይነገራል። ይህን ችግር ለመፍታት በኤጀንሲው ማቋቋሚያ አዋጅ ስር እያንዳንዱ አስፈጻሚ አካል የመሠረተ ልማት ሥራ ለማካሄድ በሌሎች የመንግሥት አካላት የሚሰጡት የመሠረተ ልማት ፈቃዶች እንደሚያስፈልጉት ተቀምጧል። ሥራዎች ከመጀመራቸው በፊትም የኤጀንሲው ፈቃድ መኖርና ስራው በሚካሄድበት ወቅት ከሌሎች የመሰረተ ልማት ስራዎች ያልተጣጣመ ሆኖ ካገኘውም በፍጥነት ለኤጀንሲው ማሳወቅ እንደሚኖርበት ተደንግጓል። መሰረተ ልማት የመገንባት ስራ በሀገራችን ህገ መንግስታዊ መሰረት ያለው ተግባር ሲሆን በኢፌድሪ ህገ መንግስት በአንቀጽ 89(1) ስር መንግስት ሁሉም ኢትዮጵያውያን የሀገሪቱ የተጠራቀመ እውቀትና ሀብት ተጠቃሚ እንዲሆኑ ስርዓት የመቀየስ ኃላፊነት እንዳለበት በግልጽ ተመላክቷል። ይሄ ደግሞ በዜጎች መካከል በሁሉም አካባቢ እኩል ተጠቃሚነትና ፍትሐዊ የሀብት ክፍፍል እንዲኖር፣ በተጨማሪም በህገ መንግስቱ የተቀመጡ አጠቃላይ ብሔራዊ ፖሊሲዎች መርሆችና አላማዎች የሚሳኩት በቀጥታም ይሁን በተዘዋዋሪ በመሠረተ ልማቶች ግንባታ ጭምር እንደሆኑ ሁነኛ ማሳያ ነው። ክቡራን አድማጮቻችን በመንግስት መሰረተ ልማቶች ላይ የሚፈጸሙ ወንጀሎች ላይ ትኩረት ያደረገው የዛሬው ዝግጅታችን በዚህ መልኩ ተጠናቋል። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንገናኛለን። በዝግጅቱ መንገሻ አለሙ፣ ፕሮግራሙን በመምራቱ በኩል ደግሞ በላይነሽ ጥላሁን አብረናችሁ ቆይታ አድርገናል። መልካም ጊዜ ሁንላችሁ። ንቃተ ህግ ንቃተ ህግ የፌዴራል ፍትህ ሚኒስቴር ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዛውትር ሰኞ ረፋድ አምስት ሰዓት ከሰላሳ ይቀርባል። ንቃተ ህግ